ቦምቦ ክላድ ምን አይነት ነው እንዴ? የማየ ነጣ እኮ አይነት ነው። እጣኑን እሳቱ ላይ ካጨስኩት ጀምሮ አባት ፍላት ስክሪን ቲቪው ላይ ካልተቀመጥኩ ብሎ እያስቸገረ ነው። በመከራ ነው ያወረድኩት። አሁን ረኮቦቱ ላይ ቁጭ ብሎልኛል። ምን አሰረተ በኖ ነው ሸጣኑ ይሰጠኝ ምንም እናቴን ማንም መስደብ አይችልምሽ እንዴ እኔ እናቴ ነኝ እኮ እናቴ ላይ ጀንት ሰነዘረ እንደዛ እናቴን የነካት ሰው ቀጠዋለሁ እንዳልኩ ወራስ ሰነዘርከብኝ እናቴ መቷል ያ ማለት መቀጣት አለብኝ እንዴ ምንድነው ቃጥ ምንድነው ከኔ ውጭ ልጅን ማንም ሰው ጫፉን መንካት አይችልምሽ ነገር ደግሞ ሰዎች እንኳን ደስ አላችሁ እድሜ እንካችሁ ነው ቁጭ ብላችሁ በሉበት። ወር ስለዋርሳችሁ ምን መቶ ሚሊዮን ምን ማንኪያ ወይኔ አባተ ዛሬ ልክ አይደለም። ለምን ወጣ ብለ ከጓደኞች ጋር ተዝናናው አየር ተቀበለው። ዘው ማን አንቺን የመሰለች ሚስቴ ያለችኝ ጓደኛ ምን ያደርግልኛል? ሜካፕ ስትቀቢ ሚስቴ ያለ ሜካፕ ደግሞ ጀለሴ አይደለሽም። እኔ ጀለስ ነኝ አዎ ሀሰተኛ ፕሮፓጋንዳ ሰላሞች። ወላጅ አምጣ ብለህ ነበረ፣ ወላጅ አመጣ። እሺ አስገባሁ፣ አስገባሁ። እሺ እንዴት ነው ሰላም ነው? ፋዘር ሁሉ ሰላም። ዛሬ በጣም ጥብቅ የሆነ ጉዳይ ስለ ልጅ ልናማክርህ ነበር የጠራንህ። ምን ነበር? ልጅ በቃ ሂስትሪ አስተማሪ ነው አስጨነቀው፣ አስጨነቀው ነው የምልህ። በቃ ነፍሱን እዚህ ጋር ነው ያመጣበት፣ አንገቱ ላይ ቆሙ ማለት ነው። አትሄኒ እንዴት ነው ያስተማርኩ እሱ የሂስትሪ አስተማሪ ነው ፋዘር። ልጅ በግራ በኩል ነው ያለው። ኦ አትሄኒ እንዴት ነው ያስተማርኩ። እንደ እኔ ምንም አላጠፋሁም እኮ ቆይ ምንድን ነው ያደረገው? ልጅህ ዝም ብሎ በስትሪ ፔሪድ ይተኛል እንዴ? ከማን ጋር ብቻውን። አታኒ ዲያ። እሺ ምን ማድረግ ይቻላል? አባይ በቃ ችግር የለው ልጅ፣ አንድ ቀን የግራ ጎነን ታገኛታለህ። ይኸውልህ ፋዘር ልጅህ ሁለተኛ በኔ ክፍለ ጊዜ ከተኛ አስባረረው። ምንም ማረግ አልችልም። ፋዘር ይቅርታ፣ ልጅህ ሁለተኛ በስትሪ ፔሪድ ከተኛ ከባድ የሆነ እርምጃ ነው ለምን ከፈለገ በቃ አንተ ወይ በኬሚስትሪ ወይ በሌላ ፔሪድኛ እንዴ እኔ በኬሚስትሪ ፔሪድ ማንተኛው? ለምን አሲድና ቤዝ ቀላቅለን አስተማሪዋ ላይ የምንደፋበት ፔሪድ እኮ ነው። እኔ ኬሚስትሪ በጣም ነው የምወደው። ይኸውልህ በማንኛውም ክፍለ ጊዜ መተኛት ፈጽሞ የተከለከለ ነው እዚህ ትምህርት ቤት። ደግሞ ልጅ ሳብጀክቶቹ ሁሉ ዜሮ ነው ያመጣው። ዜሮ ዜሮ ሰው በሰት አንድ ማርክ ያመጣም እንዴ? ይሄ በጣም የሚደንቅ ችሎታ እኮ ነው። በጣም ይገርማል። ያው በጣም ነው የሚደንቀው እንዴ። ልጅ በሂስትሪ ሳብጀክት ከመቶ ማይነስ ሀያ ነው ያለው። ሰው እንዴት ማይነስ ሀያ ያመጣል ከመቶ? ያው ለተሽራ ተስተውር እንቅልፋቸው እየመጣ ስለሆነ ዝም ብልሽ፣ በቃ እሺ፣ እሺ ፋዘር። እናም የልጅህ የአይምሮ ጉዳይ አሳስቦን አይምሮውን እስካን አድርገንለን ነበር። እና ይሄን እንዴት እንደምነግርህ አላውቅም፣ ግን ልጅህ ጀዝቡል የሚባል በሽታ አለ። በቃ ልጅህ ጀዝባ ነው። እንዴ ምን አላመንከኝም? ማረጋገጫ ትፈልጋለህ? እስቲ አንተ ነው። ይሄ ምን እንቁላል ነው የበግ

እንዴት ነው ለፈተናው መጅስ ተዘጋጅተሃል? አረፍ እባክህን፣ ዛሬ እጂና ገም ብቻ ነው ይዤ መጣሁት። እንደምን አላችሁ ተማሪዎች፣ ፋይናል ለመፈተናችሁ እኔ ነኝ ማለት ነው። እና ማደራ መኮራረጅ አይቻልም። እዚህ ክፍል አንድ ልጅ ብቻ ነው የሚኮርጀው ተብያለሁ። እሱም እራሱን ያቋል። መኮራረጅ አይቻልም እሺ። ኤኒዌይ ጉድ ናይት ለሁላችሁም፣ መልካም እድል ለማለት ፈልጌ ነው ሸጋ ብቻ ቆንጆ። አንተ ጥያቄ ስራልኝ፣ አለ ማሉ ምን ፈለክ? እስቲ መጀመሪያውን ጥያቄ ስራልኝ፣ ቶሎ በል። ሰራተኛ መሰልኩ እንዴ? አልሰራም፣ ዛሬ እረፍት ቀን ነው እንዴ? የምን ረፍት ቀን ነው የምትወራው? ፋይናል ፈተና ላይ ነን እኮ ትቀልዳለህ እንዴ? እሺ አምቦ፣ እስቲ አምቦ ጥያቄው የት ነው ያለችው? ጎንደር። ጎንደር ብለህ ጻፍ። የምን ጎንደር ነው የምታወራው? ማስፈተና ፈተና ላይ ኮን ያለ ነው ጥያቄ ጠየቀኝ። የመጣልኝ መልስ ደግሞ ነገርኩ። ካልተመቸ ገደል መግባት ይችላል። ቆይ አንተ እንደ ሌሎች አይምሮ ላይ አውሮ ማታሰቡ አሁን የካሌ አይምሮ ሰውዬ፣ ከተመቸ ጎንደር፣ ካልተመቸ ደግሞ ጅቡቲ ብለህ ጻፉ። ዊ ዶንት ጊቭ ሺት ሲጀመር ከባዶ ጭንቅላት ጋር ከመጫቃጨቅ ብኮርጅ

እንዴ ነው ባውና ቀሩ አንተ ወረቀቱን ካፋር ጉንጭ አይታይም እኮ ማለት እንደዚህ። አዎ እንደሱ። ቆይ ከኔ ውጭ ሌላ ሰው የለም እንዴ ወይስ ተልኮ አለብሽ ነው ይለ ለምሮስ ኮምል ስልሰራው ጥያቄው አልገባኝም። ችግር የለውም። ቀጣይ አመት ስትደግም ይገባል። ከፈለክም ባዶ ወረቀት መስጠት ትችላለህ። እንዴ አሁን ባዶ አለበት እንዴ? ጨረስኩኝ። ምርጥቡና ቀዳልሻለሁ ብላ ቅራራ ይቀዳችልኝ መሰላችሁ እንዴ ነው ቡና የተመቻችሁ? አረ በጣም ሀሪፍ ቡና ነው። አረ በጣም ያበረ ቡና ነው። ማየት በጣም የሚገርም ቡና ነው። ሀሪፍ ቡና ነው። በቃ የጎደለ ነገር ካለ ነገር ሁሌ መጣላት ነው፣ ነው እንጂ ሙዚቃ የተቆረጠ ሲም ካርድ መስለምን አድርጎ ነው የምትለቀቁኝ? እንዴ ማይ አንቻርለሽ እንዴ ማይኩን ይዘሽ እኔ ነኝ አንደኛ የኢትዮጵያ ራፕ ባትል ፈርቀላት ማለት ነው። አንድ ባለፈው ለታ የሆነ ሌባ ሽጉጥ ደቅኖብኝ እንዳትንቀሳቀሽ ግጥምና ዜማሽን ስጭኝ ብሎ እኮ የበላኝ ሰው እኮ ነው። ካላመናችሁ ዳዊት ጽጌ ጋ ደውዬ አገናኛችሁ ይመሰክርልኛል።

ማንም አልከበረኝ፣ ማንም አልበገረኝ። ጥያቄ አጣው እንጂ መልስማ ነበረኝ። ክቡር ትህትናይም በቁሜ የቀበረኝ ማንም እንደማይበልጠኝም መናገር ደበረኝ። እንደ ስጢፎ ዘፈን ባለቅ ባልዘርፍ እንኳን ቅኔ ሂፓፕ አርቲስት ለመባል ምን ያንሰኛል? እሱስ ምንም አያንስሽም። እውነቱን ለመናገር ቡና ቁሳችን ሳንጨርስ ወደዛ እንዳንሻገር እሉ ጠጡ ብለሽ ባፈላሹ ቡና አደባባይ እንዳይወጣ የቤትሽ ገመና ያ ስናደድ በጣም ክፉ ሰው

ተማሪት ውስጥ ወጥቶ መሬቱንም ሀገሩንም መኪናውን ሁሉ ነገር እየጨረሱ ስለሆነ አምልጡ፣ ወረግማሉ፣ አምልጡ። ማንም ሰው ቤቱ መቅረት የለበትም። ሁሉም ሰው ሀገሩን ይውጣ። መፋለም ያንተ ማለት

ቀጣዩን አስገቡት። ስምህንና ፓወርህን ንገሪኝ። ስሜ ዘመኑ ነው፣ ጊዜውን መመለስ ይችላል። ስምህንና ፓወርህን ንገሪኝ። ስሜ ዘመኑ ነው፣ ጊዜውን መመለስ ይችላል። ስምህንና ፓወርህን ንገሪኝ። ስሜ ዘመኑ ነው፣ ጊዜውን መመለስ ይችላል። ስምህንና ፓወርህን ተቀላቅላል። እንኳን ደስ አለህ። እሺ፣ ስምሽና ፓወርሽን እሺ ንገሪኝ። ስሜ ሚስት ጀበና ነው። እንግዲህ ማንኛውም ሀበሻ ሴት ያላትም ፓወር ያለ ምን አይነት ፓወር ነው? እሱ ደግሞ እንኳን ደስ አለሽ፣ ተቀላቅለሻል። ቴንክ ዮ። ሰላም በእናንተ ይሁን። ፍቅር ሲይዘው አንተም በኋላ አለህ እንዴ? በሚገባ ሆሬ። የሰውን አይምሮ የፈለገውን ማንበብ እሺ። አምላክ እንደሚነገረኝ ከሆነ ነው አምስት እና ሰው ባትማን እኮ ግን ፓወር አልነበረው። ይሁን አሁን በዘመድ ታስገባኛለሁ ወይስ አታስገባኝ? ማጨር ማለት ነው የምፈልገው። እንኳን ደሳለሽ ተቀላቅለሻል።